ማንቸስተር ዩናይትድ በእንግሊዝ ፕሪምየር ሊግ የጥቅምት ወር የወሩ ኮከብ አሰልጣኝ፣ የወሩ ኮከብ ተጫዋች አስመርጧል። ይህ ከኤሪክ ቴናግ እንዲሁም ደግሞ ከኦሊገን ሶልሻየር በኋላ በማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን ቀጥሎ ያሸነፉ አሰልጣኞችም ጭምር ሆኗል። በጥቅምት ወር ካከናወኗቸው ትላልቅ ከሚባሉ መርሃ ግብሮች ውስጥ በስኬት ያጠናቀቁበት ወር ነበር ማለት እንችላለን። እንደ ቡድን የተሻለ ጊዜን አሰልፏል። ያው ከውድድሩ መጀመር በፊት እንደነበራቸው ሁሉ ነገር ግን ብዙዎች ከሚጠብቁት በተቃራኒ ደግሞ በተለይ በተለይ የሊቨርፑል ቼልሲ ከዛ ባለፈው የሰንደርላንድ ጨዋታ እንዲሁም ብራይተንን ስናካተት ደግሞ በጣም አስደናቂ ከሚባሉ የዚህኛው ወር የማንቸስተር ዩናይትድ የሜዳ ላይ ቆይታዎች ውስጥ በቀዳሚነት መነሳት ይችላል። ይህንን ጨዋታ አሊያም እነዚህን ያለፉትን መርሃ ግብሮች ስላሸነፉ። ቡድናቸው የወሩ ኮከቦችን አስመርጧል። ስለዚህ በጣም ወሳኝ በሚባሉ መርሃ ግብሮች ላይ ቡድናቸው ፐርፌክት ነበር ማለት እንችላለን። ነገር ግን አሁን የሚጠበቀው የእነዚህ ሁለት በቡድን ውስጥ በበላይነት ማጠናቀቅ ምናልባት ብዙ የሚሰጣቸው ኢምፕሊኬሽኖች ይኖሩታል። በዩናይትድ በኩል የማሸነፍ ስነለብ ሆነውን ከተመለከትን በጣም በጣም አስፈላጊ ከሚባሉ ወሳኝ ሰዓት ላይ መምጣት የቻሉ ሁለት ቁልፍ የሆኑ ነገሮችን ናቸው ማለት በምንችልበት ልክ ማንሳት የምንችላቸው ርዕሰ ጉዳዮች ናቸው። ቢያን ኤምቤሞን በተመለከተ በጣም አስደናቂ ጊዜ ነው ያሳልፉ ከሚገኙ ተጫዋቾች መካከል አንዱ ስለመሆኑ ቀደም ሲል ባነሳነው ሰፋ ያለ ዘገባ ላይ በደንብ የተመለከትነው ጉዳይ ይመስለኛል። ምክንያቱም በዚህ ውድድር አመት ወደ ማንቸስተር ዩናይትድ ከመጡ ተጫዋቾች በግንባር ቀደምነት ከፊት ከምናነሳቸው ኢፌክቲቭሊ ከመጡ በኋላ በፍጥነት ቡድኑን ከተግባቡና በዛ ውስጥ ደግሞ ውጤት እንዲመጣ የሚጨምር የራሳቸውን አሻራ እያኖሩ ከሚገኙ ቀዳሚ ተጫዋቾች ውስጥ አንዱ መሆኑን የተመለከተን ይመስለኛል፣ ብሪያን ኤምቤሞን በተመለከተ እና ደግሞ የሚገባውን አይነት ውጤት አግኝቷል ማለት ይቻላል። ምንም እንኳን ይሄ የወሩ ኮከብ ብቻ የሚለው ሽልማት ለተጫዋቾች የተለየ ተነሳሽነት የሚሰጣቸው ነው ማለት ባንችልም፣ ነገር ግን ባሳለፉት ጊዜ ለነበራቸው በጣም ጥሩ ለሚባል ውጤት ምናልባት ለአሰልጣኙም ሆነ ለተጫዋቹ ትልቅ ክሬዲት ከመስጠት ጋር ተያይዞ ሊነሱ ከሚገኙ ከሚገቡ ርዕሰ ጉዳዮች ጋር ሊነሳ የሚችሉ ውጤቶች ናቸው ማለት እንችላለን። ቀደም ሲል እንዳለው ማንቸስተር ዩናይትድ በዚህኛው ወር በጣም ጥሩ ጥሩ የሚባሉ አሊያም ከባባድ የሚባሉ መርሃ ግብሮችንም ጭምር አከናውኖ ነበር። መምጣት የቻለውና የእነዚህ ሁለት ሰዎች በቡን ውስጥ ያለፉትን ጨዋታዎች በስኬት ማጠናቀቅ ለእነዚህ ጥሩ ለመባላቸው ያም ለመመረጣቸውም ጭምር ትልቁን አስተዋጽኦ የሚያበረከት ጉዳይ ነው። ደግሞ በጣም ትልቁ ጉዳይ ተያይዞ ልናነሰው የሚገባው ማንችስተር ዩናይትድ ከቶተንሃም ወስፐርስ በቅዳሜ ዘጠኝ ሰዓት ተኩል ለጨዋታቸውን ያከናውናሉ። በጣም ወሳኝ ከሚባሉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ውስጥ አንዱ ነው። ለሁለቱም ብኖች እጅግ በጣም ዋጋ ያለው መርሃ ግብር ሁለቱም ብኖች ያከናውናሉ። ሁለቱም ቡድኖች አሁን ባለበት ነባሪ ሁኔታ ማንቸስተር ዩናይትድ በተመሳሳይ 17 ነጥቦችን ሰብስቦ በሊጉ ስምንተኛ ደረጃ ላይ ተቀምጧል። ቶተናም ሆት ስፐርስ በ17 ነጥቦች ስድስተኛ ደረጃ ላይ ተቀምጧል። ነገር ግን ቶተናም ከማንቸስተር ዩናይትድ የተሻለ ጎል የማስቆጠር ስኬት አለው። እንዲሁ ደግሞ በዚህኛው ዘድር ዓመት ብዙ ጎል ከማይቆጠረባቸው ቡድኖች ውስጥ አንዱ ነው። ደግሞ የመጨረሻ ጨዋታቸውን ከኮፐንሃገን ጋር በ አውሮፓ ሻምፒየንስ ሊግ መርሃ ግብር አራት ለባዶ በሆነ ውጤት ጨዋታቸውን አሸንፈው መጥተዋል። በአንጻርነት ማንቸስተር ዩናይትድ ባሳለፍነው ቅዳሜ የቡድኑ ወሳኝ የሚባለውን መርሃ ግብር ከኖቲንግሃም ፎረስት ጋር አከናውኖ ሁለት እኩል በሆነ ውጤት አጠናቋል። ስለዚህ ይህንን ጨዋታ በተመለከተ ማንቸስተር ዩናይትድ ከሜዳ ውጭ ተጉዞ የሚያደርገው መርሃ ግብር መሆኑን ደግሞ ስትመለከቱ እጅግ በጣም አስፈላጊ የሚባል መርሃ ግብር ነው። 177 ጊዜ ተገናኝተዋል እነዚህ ቡድኖች እና ይሄኛው 178ኛ ጨዋታቸውን ነው ሁለቱ ቡድኖች የሚያከናውኑት። ማንቸስተር ዩናይትድ 90 ጊዜ አሸንፏል ከዚህ ቀደም 43ቱን አቻ ሲወጡ፣ 44 ጨዋቶችን ደግሞ ቶትናም ስፐርስ ማንቸስተር ዩናይትድን አሸንፏል። በቅርብ ጊዜ ግን ቶተናም ከማንቸስተር ዩናይትድ ላይ የበላይነቱን ወስዷል። ያለፉት ሶስት ጨዋታዎች ለዚህ ትልቅ ምስክር ናቸው። ለምሳሌ ባሳለፍነው ግንቦት ማንቸስተር ዩናይትድ አንድ ለባዶ ነበረ ተና የተሸነፈው ከዛ በፊትም በቶተና ሜዳ በተለይ ያለፉት ሶስት ከሜዳ ውጭ ያከናወናቸው ማንቸስተር ዩናይትድ በሁሉም ውድድሮች በቶተና ወስፐር ሽንፈትን ያስተናገደ ቡድን ነው። ይህንን ስትመለከቱ ይህኛውም መርሃ ግብር እጅግ በጣም አስፈላጊ ነው ለሁለቱም ኖች በተለይ በሊጉ የደረጃ ሰንጠረዥ ላይ ከአናት ለመቀመጥ በሚያስችላቸው ልክ የምንመለከተው ውጤት ሊሆን የሚችልበት እድል ይኖራል ማለት ነው እና ባለፉት ሶስት ተካታይ መርሃ ግብሮች ማንቸስተር ዩናይትድ በቶትናም ሲሸነፍ ኦልሞስት ወደ 1959/60 ወደኋላ መለስ የሚያደርገን አጋጣሚ ነው። ከዛ ባለፈ ማንቸስተርም ከቶትናም ስፐርስ ጋር ምናልባት ባለፉት ሰባት ጨዋታዎች ቡድኑ ማሸነፍ ሲችል እየተመለከተን አይደለም። በሁለቱ አቻ ወጥቷል። በአምስቱ ጨዋታዎች ሽንፈትን አስተናግዷል። ይህም እጅግ በጣም አስቸጋሪ ይመስላል ከ20 እስከ 22 በነበረው ቆይታ ከሊቨርፑል ጋር የነበራቸውን ታሪክ የሚጋራ ውጤት ያለው ይመስላል እና በጣም አስደናቂ የሚባል ለማንቸስተር በጣም ከባድ ከሆኑ ቡድኖች ውስጥ አንዱ በቅርብ ጊዜ የተመለከት ነው የምንገኘው ቶተናሞት ስፐርስ መሆኑን እያስተዋለን እንገኛለን እና ደግሞ አንዱ ጥሩ ነገር በ2025 ውድድር ዓመት ቶተናሞት ስፐርስ በጣም በርካታ ጨዋታዎችን በሜዳው ሽንፈትን ያስተናገደ ቡድን ነው። በሜዳው በሚያከናውናቸው ጨዋታዎች ዘጠኝ ጨዋታዎችን ተሸንፏል። ይሄ ከ1994 አሊያም ደግሞ በ2003 የነበራቸው ቆይታ ነው አስር ጨዋታዎችን በአንድ ሲዝን ሽንፈትን ያስተናገዱት በተለይ በሜዳቸው ማለት ነው። ስለዚህ ይህኛውም ጨዋታ በሜዳቸው እንደማከናውናቸው መጠን በጣም ከባድ ከሚባሉ መርሃ ግብሮች ውስጥ አንዱ ሊሆንባቸው ይችላል። ቶትናም ስፐርስን በተመለከተ ማንቸስተር ዩናይትድ ባለፉት አራት መርሃ ግብሮች ደግሞ እንዳልተሸነፈ ታውቃላችሁ። ሶስቱን አሸንፏል፣ አንዱን ጨዋታ አሸንፏል፣ አቻ ወጥቷል። ከዛ ባለፈ ቅድመ እንዳለው ነው ሩበና ሞሪም የወሩ ምርጥ ተብሏል። የወሩ ምርጥ ለመባላቸው ትልቁ ምክንያት የሚሆነው ቡኑ እያስመዘገበው የሚገኘው ያለፉት አራት መርሃ ግብሮቻቸው በትልቁ ሊነሱ ከሚገቡ ርዕሰ ጉዳዮች ውስጥ በቀዳሚነት የሚነሳ ነው ማለት እንችላለን። ዩናይትድ ብዙ ሙከራዎችን በፕሪምየር ሊጉ የሚያከናውነው ሁለተኛው ቡድን ነው። ታውቃላችሁ ሊቨርፑል 156 ሙከራዎችን ያከናውናል። በጨዋታዎች በእስካሁን ቆይታዎች ማንቸስተር ዩናይትድ 153 ሙከራዎችን ያከናውኗል። እና ደግሞ በጣም የሚያስገርመው ከዚያ ውስጥ 54ቱ ሙከራዎች ኢላማቸውን የጠበቁ ናቸው፣ አሊያም 66.7 በመቶዎቹ የተሳኩ የምንላቸው ኳሶች ናቸው። በጣም በጣም አስደናቂ የሚባል ማለት ነው። ደግሞ በተመሳሳይ ከ153ቱ ሙከራዎች ሁለቱ በተጋጣሚ ሳጥን ውስጥ የተሞከሩ ሙከራዎች ናቸው። ይህም ከ2012 13 በኋላ ዩናይትድ በጣም በርካታ ሙከራዎችን የሚያከናውንበት የውድድር አመት ሆኑ የተመለከት ነው እንገኛለን ጥሩ ኤክስ ጂ አለው፣ ጥሩ ሙከራ አለው፣ ጥሩ ኦንታርጌት አለው፣ ጥሩ ሾት ማድረግ የሚችል ቡድን መሆኑን እያስተዋለን ነው በዚህኛው የውድድር አመት እየተመለከተን ከዛ ባለፈ ቶተንሃም ስፐርስ በዚህ የውድድር አመት ኤክሲጂዎችን በተመለከተ 01 በተለይ ከቼልሲ ጋር በነበረው ጨዋታ ላይ በጣም የሚያስደነግጥ ቁጥር ይመስላል። ቶተናም ከረጅም ጊዜ በኋላ በጣም በርካታ ጊዜያቶች ተቆጥሯል። 1978 ነበር በአንድ ጨዋታ ላይ 01 ኤክስጂ ብቻ ይዞ መውጣት ይቻለው። በጣም አስደንጋጭ ቁጥር ነበር ለዚህ ቡድን። ስለዚህ የሚገጥመው አሁንም ደግሞ በሊግ ውስጥ በጣም ጠንካራ የሚባልና በተመሳሳይ ደግሞ ብዙ ሙከራዎችን ከሚያከናውነው ቡድን ጋር መሆኑን ስትመለከቱ በሜዳው ያሉትንም ጭምር የጨዋታ የሜዳ ላይ ስታቲስቲክሶች ምናልባት እዚህኛው መርሃ ገበር ላይ የበላይነት እንዳይወሰድበት የሚሉ ስጋቶች ይኖራሉ። ስለዚህ በዚህኛውም ጨዋታ ላይ የሆኑ ጥያቄዎች ሊነሱበት ይችላል። ከዛ ባለፈ ዩናይትድን በተመለከተ ሳውዝሃምፕተን ብራይተን በነበሩት ቆይታዎች በርካት ያሉ መርሃ ግብሮችን ጎሎችን እያስቆጠረ የሚገኝ ቡድን ነው አደለ። በዚህኛው የውድድር ዓመት ለዩናይትድ ብሩኖ ፈርናንዴስ በጣም ጥሩ ጊዜን እያሳለፈ ነው የሚገኘው 53 አሲስቶችን አድርጓል። ሌላ ታሪክ መስራት ከሚችልባቸው አጋጣሚዎች ውስጥ አንዱ ነው። ምናልባት ከሞሐመድ ሳላህና ከኬቨን ደብሮይን ቀጥሎ ይህንን ስታስቲክስ መያዝ የቻለ ተጫዋች ነው እና በዚህኛው መርሃ ግብር ላይ ከሚጠበቁ ተጫዋቾች ውስጥ አንዱ ይሆናል ማለት ነው። ማን በበላይነት ይወጠዋል? በጣም በጉጉት ከሚጠበቁ የዚህኛው ሳምንት መርሃ ግብሮች ውስጥ አንዱ ነው የሚሆነው ምክንያቱም ከሁለቱ ቡድኖች ውስጥ ጨዋታውን ማሸነፍ የሚችለው ቡድን ምናልባት በዚህኛው መርሃ ግብር የበላይነቱን የሚወስደው ቡድን ወደ ላይ የመጓዝ እድሉ በጣም ሰፊ ሊሆን እንደሚችል ይታወቃል አይደለ። ቀደም እንዳነሳ ነው ሁሉ በዚህ ውስጥ ደግሞ የምንጠብቀው የሁለቱ ቡድኖች የእርስ በርስ መሸናነፍ ነጥቦቻችን ወደ ሀያ ከፍ ያደርጋሉ። ቢያንስ ቢያንስ ሊቨርፑል እና ማንቸስተር ሲቲ በዚህኛው ሳምንት መርሃ ግብሮቻቸውን የሚያከናውኑ የእንግሊዝ ፕሪሚየር ሊግ ተፎካካሪዎች ናቸው፣ አሊያም ተጋጣሚዎች ናቸው። እርስ በርስ ደግሞ ይገናኛሉ፣ በዚህኛው ሰሞን የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ማለት ነው። ይሄ ማለት ይህንን ጨዋታ የሚያሸነፈው የትኛውን ቡድን በዚህኛው መርሃ ግብር ላይ ይበልጥ ተጠቃሚ መሆን የሚችልበት እድሉ እጅግ በጣም ሰፊ ነው ማለት በምንችልበት ሌቨል ልክ የምንመለከተው የእንግሊዝ ፕሪሚየር ሊግ የሳምንቱ በጣም ተጠባቂ ከሚባሉ ጨዋታ መርሃ ግብሮች ውስጥ አንዱ ነው ማለት ነው። ስለዚህ ሁለቱም ቡድኖች በጣም አስፈላጊ ከሆኑ መርሃ ግብሮቻቸው መካከል አንዱ ነው፣ ለሁለቱም ቡድኖች ደግሞ ይሄኛውን ነጥብ ከመውሰድ እጅግ በጣም አስፈላጊ እንደሆነ በደንብ ማንሳት እንችላለን። ብራያን ኤምቤሞ ዘንድሮን ጥሩ ጊዜ እያሳለፈው ከሚገኙ የዩናይትድ ፈራሚዎች መካከል አንዱ ነው እያለን ነው አደለ? በአራት ጎል ተሳትፎ አሉት። እንግዲህ ባለፉት የቅርብ ጨዋታዎቹ ብቻ ይሄ ካሜሮናዊ ተጫዋች በጣም ጥሩ ጊዜ ነው እያሳለፈ የሚገኘው። ኦቨሮል ብሉ ምናልባት ካለፉት አስራ ሁለት ማግኘት ከሚገቡት ነጥቦች አስሩን አሳጥቷል፣ ሶስቱን አሸንፎ አንዱን አቻ ወጥቷል። ስለዚህ ከ2023 ኖቬምበር በኋላ ኤሪክ ቴን ሃግን ካደረጉ በኋላ ለመጀመሪያ ጊዜ ነው እንግዲህ ቡድኑ ሲያሸነፍ እየተመለከተን የምንገኘው እንዲህ አይነት በተደጋጋሚ በሆኑ ጨዋቶች። ከዛ ባለፈ በዩናይትድ በጣም ጥሩ ጊዜ እያሳለፈው የሚገኝ ተጫዋቾች አሉ። ለምሳሌ ማቲያስ ዴላይት አንዱ እንዲሁም ወደ ኒዘርላንድ ብሔራዊ ቡድን ጥሪ ቀርቦለታል። ይሄ የ26 ስድስት ዓመቱ ተጫዋች በጣም ጥሩ ጊዜን እያሰለፉ ከሚገኘ ቡድን ቁልፍ ተጫዋቾች ውስጥ አንዱ ነው በዚኛ ውድድር ዓመት፣ በተለይ ደግሞ ጥሩ ጊዜ ከማሳለፍ ጋር በተያዘ ከዛ ባለፈ ሌኒ ዮሮንን በተመለከተ ካሳለፍ ነው የውድድር ዓመት አንጻር ዘንድሮ በጣም ጥሩ የሆነ ቡድን እንደሆነ እያነሳ ይገኛል ምናልባት ባሳለፍነው የውድድር ዓመት ምን አይነት ኢሞሽናል የሆነ ሲዝን አሳልፈን እንደነበረ በርካቶቻችን እናውቃለን። እና በተለይ ከአሰልጣኙ ጋር ተያይዞ እያንዳንዱ ሰው ጋር ያስሜት ነበር። ቡድኑም ካስተናገዳቸው ሽንፈቶች አንጻር ዘንድሮ በተቻለ መጠን ምናልባት ቡድኑ እያስመዘገበው ከሚገኘው ውጤት አንጻር ወደ አውሮፓ መድረክ የመመለስ እድላቸው እጅግ በጣም ሰፊ ነው ተብሎ እየተነሳላቸው ነው የሚገኘው። እንግዲህ በዚህ ውድድር ዓመት እየተመለከት ነው በምንገኘው የዚህ ቡድን ቆይታ ማለት ነው። በፕሪሚየር ሊጉ በሚደረገው መርሃ ግብር ማንቸስተር ዩናይትድ ከብራይተን ቶተናም ስፐርስ ጋር በሚያደርጉት ጨዋታ፣ ቀደም እንዳለው ቶተናም ጥሩ ጊዜ እያሳለፈ ነው የሚገኘው እና በጣም ቀላል የሚባለን መርሃ ግብር አይደለም በዚህ ጨዋታ ላይ የሚያከናውነው። ቶተናም በሊግ ውስጥ ካሉ ቤስት አታኪንግ ካላቸው ቡኖች ውስጥ አንዱ ነው። ኮሎማኒ፣ ከዛ ባለፈ ዣቪ ሲሞንስ፣ ኦዶበርት፣ ጆንሰን ጎል አስቆጥሯል። ለምሳሌ ጆንሰን በዚህኛው ሳምንት የሻምፒዮንስ ሊግ መርሃ ግብሩ ላይ ፓሊን ሌላው በውሰቱ ላምጥታውት ወደ ቋሚነት ኮንትራቱን ላያራዘሙለት ከጫፍ ከደረሱ ጫዎች መካከል አንዱ ነው። ፖሮ፣ ሮሜሮ፣ ቫንደቨን የቫንደቨን ብዙዎቻችን የሚያስደንቀን ሌላው በጣም ማራኪ የሚባለንጎል ጎል ሲያስቆጠር ከተመለከትናቸው ጫዎች መካከል አንዱ ነበር እና ማንቸስተር ዩናይትድ በዚህኛው ሳምንትም ሉክ ሾው፣ ማቲያስ ዴላይት እና ሌኒ የሮን በቋሚነት የሚጠቀምበት እድል እጅግ በጣም ሰፊ ነው። ዳሎት እንዲሁም ደግሞ አማድ ብሩኖ ፈርናንዴሽ ካዚሜሮ አማካይ የሆኑ ይጀምራሉ ተብሎ ይጠበቃል። ማቲያስ ኩኛ ኤምቤሞና ሸሽኮ ሌላ ፊት መስመሩን ቡድኑን መምራት የሚችሉ ተጫዋቾች ናቸው። በዩናይትድ በኩል ማርቲኔዝ ብቻ ነው በዚህ ሰዓት ላይ በጉዳት ምክንያት ከቡድኑ ውጭ መሆን የቻለው ተጫዋች። በአንጻራዊነት በቶተንሃም በኩል እንደነ ግሬ ዴቪስ ታካይ፣ ከዛ ባለፈ ክሉሴቭስኪ ማዲሰን ስቲል በጉዳት ላይ የሚገኙ ተጫዋቾች ናቸውና፣ በጣም ተጠባቂ ከሚባሉ መርሃ ግብሮች ውስጥ አንዱ ሁለቱ ቡድኖች የሚያከናውኑት የዚህኛው ሳምንት መርሃ ግብር በጣም ከሚጠበቁ የዚህኛው ሳምንት ጨዋታዎች መካከል አንዱ ይሆናል ማለት ነው። እንግዲህ ባለፉት አምስት ጨዋታዎች ቶተናም ስፐር ሰባት ጎሎችን አስቆጥሯል። ይህ ብቻ አይደለም። ቡድኑ ከማንቸስተር ዩናይትድ ጋር ባደረጋቸው ሰባት ያለፉ ጨዋታዎች ሽንፈትን የሚባልን ነገር ማስተናገድ አልቻለም። ጉግል ቪካሪው በሊግ ውስጥ በርካታ ኳሶችን ሴፍ ከሚያደርጉ ግብ ጠባቂ ውስጥ ሶስተኛ ደረጃ ላይ የሚቀመጠ ተጫዋች ነው። እና ደግሞ ዩናይትድ ባለፉት አምስት ጨዋታዎች 11 ጎሎችን አስቆጥሯል። ከዚህ አንጻር በጣም ጥሩ ጊዜን እየተመለከትንባቸው ያሉ የቡኖቹ ወቅታዊ ብቃት በሚያስደንቅ መልኩ እየተመለከት ናቸው እንገኛለን ማለት ነው። ስለዚህ የዚህኛው ሳምንት የሊጉ መርሃ ግብር በሁለቱ ብኖች በኩል ይጠበቃል። ምናልባት ከተጫዋቾች አንጻር ማን በዚህ ጨዋታ ላይ ሊበልጥ ሻይን ሊያደርግ ይችላል የሚሉ ጥያቄዎች ይነሳሉ። ስቲል አሁንም በቀዳሚነት የምናነሳው ብሪያን ኤምቤሞ በቀዳሚነት የሚነሳ ጉዳይ ነው። ከዛ ባለፈ በግሌ ሴኔላመስ በጣም ጥሩ ጊዜን ማሰለፍ የሚችልበት እድል እጅግ በጣም ሰፊ ነው የሚል ምልከታ አለኝ። ለዚህ ደግሞ ምክንያት የሚሆነው እንዳልኳቸው ቶተናም ካለው ይበልጥ የቆመ ኳስ ላይ በጣም ፐርፌክት የሚባል ቡድን ነው። ከዛ ባለፈ ተደጋጋሚ መጥቃቶችን ምርጫዎቻቸውን ከሚያደርጉ ቡድኖች ውስጥ አንዱ በሆኑ ስትመለከቱ ይበልጥ በዚህ ውስጥ የምንመለከተው ጉዳይ ነው እና ከሃርሊንግ ብራውት ሀላንድ ና ከጃጉሪልሽ በኋላ እንግሊዝ ፕሪምየር ሊግ የ2526 ውድድር ዓመት ኮከብ ተጫዋች ተብሎ ስለሆነ የተመረጠው ይበልጥ በተነቃቃ ስሜት ውስጥ ወደዚህኛው ጨዋታ የመምጣት እድል አለው። በተመሳሳይ ሩበን አሞሪም ከኦሊቨር ግላስነርና አርኔስሎት በኋላ የወሩ ኮከብ ሲባሉ ለሳቸው እዚህ ጨዋታ ላይ የሚኖራቸው ሚናና ፋይዳ ምናልባት ካለፉት ጨዋታዎቻቸው በተሻሻለ ሞቲቬሽን ስሜት ወደዚህ ጨዋታ የመምጣት እድላቸው እጅግ በጣም ሰፊ ይመስለኛልና ይሄኛው መርሃ ግብር በሁለቱ ብሮች በኩል ሲከናወን በብዙ ከሚጠበቁ መርሃ ግብሮች ውስጥ አንዱ ነው የሚሆነው። ማን ያሸነፋል? በጉጉት የሚጠበቅ መርሃ ግብር ነው። ነገር ግን ብዙዎች እንደሚሉት አሁንም ቢሆን ይበልጥ ፌቨራይት የሚሆነው በሜዳው ያለፉትን ጨዋታዎች የበላይነት ሲወሰደበት ቢቆይም ነገር ግን ከማንቸስተር ዩናይትድ ጋር ባደረጋቸው መርሃ ግብሮች ባለፉት ሰባት መርሃ ግብሮች የበላይነት መውሰድ የቻለ ቶተንሃም ስፐርስ በዚህ ጨዋታ ላይም ቀላል ተጋጣሚ እንደማይሆን እና ምናልባት ላይ ጨዋታውን ፌቨራይት የመሆን እድል ሊኖረው እንደሚችል በርካቶች እያነሱ ይገኛሉ። ስለዚህ በዚህ ጨዋታ ላይም በጣም ይጠበቃሉ ማለት ነው። ነገር ግን አሁን ያለው የእንግሊሽ ፕሪሚየር ሊግ ግራፍ የቡድኖቹን እያንዳንዱን ነገር ያሳያል ማለት ደግሞ አንችልም። ስለዚህ በደንብ ከሚጠበቁ መርሃ ግብሮች ውስጥ አንዱ ነው። ካዝሜሮ ባለፉት ሁለት ተከታታይ መርሃ ግብሮች ጎሎችን አስቆጥሯል። ቤንጃሚን ሼሽኮ ሁለት ጎሎች ላይ ብቻ ነው የሚገኘው። ስቴል ብሩኖ ፈርናንዴዥ እንዲሁ በተመሳሳይ ሁለት ጎሎች ላይ። ከዛ ባለፈ አማድ፣ ሃሪ ማጓያር፣ ሜሰን ማውንት ማቲያስ ኩኛ ደግሞ ሌሎች ጎሎችን ማስቆጠር የቻሉ ተጫዋቾች ናቸው። ከዚህ መነሻ እዚህኛው መርሃ ግብር ላይ የካዝሜሮ በጣም አስደናቂ ፐርፎርማንስ በዚህ ጨዋታ ላይ የሚጠበቅ ጉዳይ ነው፣ በተለይ ወሳኝ የሚባሉ ጎሎችን ከማስቆጠር አንጻር። ከዚያ ባሻገር ደግሞ በቡን ውስጥ የቶትናምን ይሄ ስሩ ቦል እና ላይን ብሬኪንግ ፓሶችን ከማቋረጥ አንጻር በሜዳው ላይ በጣም ትልቅ ኢንፍሉዌንስ ያደርጋሉ ተብለው ከሚጠበቁ ተጫዋቾች ውስጥ እንዲሆኑም ጭምር ሩበን አሞሪም የሚፈልጓቸው አይነት ተጫዋቾች እንደሚሆኑ ኤክስፔክት እናደርጋለን እና ማንቸስተር ዩናይትድ ከቶተንሃም ስፐርስ በዚህኛው ሳምንት የሚከናወነው ትልቁ መርሃ ግብር ብሎም ደግሞ ከማንቸስተር ሲና ሊቨርፑል ጨዋታ ባሻገር ነገር ግን በማንቸስተር በኩል አሁን እየነፈሰ የሚገኘው ንፋስ እጅግ በጣም መልካም የሚባል ነው። ቡኑ ይሄ ከኮከብነት ባሻገር ያለፉት የቅርብ ጨዋታዎች ሊጉን ከጀመረበት አንጻር ፍጹም በተቃራኒ ሆኖ የተሻሉ ጊዜያቶችን በማሳለፍ ረገድ እየተመለከት ነው የሚገኝ ቡድን ነው እና ያንን እያየነበት ነው የምንገኘው። ስለዚህ ማንቸስተር ዩናይትድ ከቶተንሃም ማናሸንፋል? ግምቶቻችሁን አስቀምጡ። ነገር ግን ላይክ፣ ሰብስክራይብ፣ ሼር ማድረጉን ደግሞ እንዳትረሱት። አመሰግናለሁ።